ጤና ይስጥልን። የሰዓቱን የስፖርት ዘገባ ይዘን ቀርበናል። ከዘገባዎቹ ጋር ዮናስ ነኝ። ሁለተኛው መላ ሴቶች ጨዋታ የታሰበለትን ዓላማ እያሳካ እንደሆነ የኢፌድሪ ወጣቶችና ስፖርት ሚኒስቴር ሚኒስትር ዴኤታ አቶ ተስፋዬ ግዙ ተናገሩ። እድል ያላገኙ ሴት ስፖርተኞችን በማሳተፍና ልምድ እንዲያገኙ በማድረግ የሴቶችን ስፖርት ተሳታፊነት ለማረጋገጥ እድል የፈጠረ ነው ብለዋል። በኦሎምፒክ ስፖርቶች ዛሬ በተደረጉ የፍጻሜ ውድድሮች በአትሌቲክስ 1500 ሜትር ኦሮሚያ ወርቅና ብር ሲያገኝ አማራ የነሐስ ሜዳሊያ አግኝቷል። በአራት በመቶ የዱላ ቅብብል ደቡብ ኦሮሚያና አማራ ወርቅ ብርና ነሐስ አግኝተዋል። በከፍታ ዝላይ ደቡብ ወርቅ ሲያገኝ ኦሮሚያ የብርና የነሐስ ሜዳሊያን ወስዷል። በዳርት የጥንድ ፍጻሜ ውድድር አማራ የበላይ ሆኖ ነው ያጠናቀቀው። በቮሊቦል አማራ ደቡብን በማሸነፍ የወርቅ ሜዳሊያ አሸናፊ መሆኑን አረጋግጧል። የቼዝ የፍጻሜ የግል የበላይነት ውድድር ዛሬ ከሰዓት በኋላ ይካሄዳል። ሁለተኛው መላው ሴቶች ጨዋታ ነገ አዲስ አበባ ከደቡብ በሚያደርጉት የፍጻሜ የእግር ኳስ ውድድር እንደሚጠናቀቅ ሪፖርተራችን ሰላማዊት ደጀን ከሀረር ዘግባለች። በኢትዮጵያ ፕሪሚየር ሊግ ዛሬ ሁለት ጨዋታዎች በአዲስ አበባ ስታዲየም ይካሄዳሉ። መሪው ቅዱስ ጊዮርጊስ ከወላይታ ዲቻ የሚያደርጉት ጨዋታ ትኩረትን ስቧል። መከላከያ ከኢትዮጵያ ኤሌክትሪክ ቀጥሎ የሚካሄድም ጨዋታ ነው። ደረሰ ያለው ተጨማሪ ዘገባ አለው። ኢትዮጵያ ፕሪሚየር ሊግ ሰባተኛ ሳምንት ሁለት ውድድሮች ዛሬ ሲካሄዱ፣ በአዲስ አበባ ስታዲየም ቅዱስ ጊዮርጊስ ወላይታ ዲቻን ያስተናግዳል። ቅዱስ ጊዮርጊስ በ11 ነጥብ ሊጉን ሲመራ፣ አንድ ተስተካካይ ጨዋታ የሚቀረው ወላይታ ዲቻ በስምንት ነጥብ አምስተኛ ደረጃ ላይ ተቀምጧል። የጨዋታው ውጤት በሁለቱ ክለቦች የደረጃ ሰንጠረዥ ትልቅ ለውጥ የሚያመጣ በመሆኑ ትኩረትን አግኝቷል። ጨዋታውን አስመልክቶ የሁለቱ ክለቦች አሰልጣኞች አስተያየታቸውን ሰጥተዋል። በአሁኑ ሰዓት ወደ ሀያ አንድ የሚጠጉ በጥሩ ብቃት ላይ የሚገኙ ተጫዋቾች አሉኝ። ወላይታ ድቻ ጥሩ ቡድን ነው። ሁለት ስድስት ላይ በመጀመሪያ ዓመት ቆይታዬ በሜዳችን ሁለት ለአንድ አሸንፈውናል ስለዚህ በጥሩ ሁኔታ ተዘጋጅተናል። ለማሸነፍ እንጫወታለን። ያው ተዘጋጅተናል። ከየትኛውም አይነትም በምናደርገው ጨዋታ በሜዳችንም ይሁን ከሜዳችን ውጪ ጥሩ ተሰርተን መመለስ ነው የምንፈልገው። ለሁሉም ተጋጣሚዎቻችን ክብር፣ ለጊዮርጊስም ሌሎችም ቲሞች ክብር እንሰጣለን። ቀጥሎም ኢትዮጵያ ኤሌክትሪክና መከላከያ ይጋጠማሉ። መከላከያ ስምንተኛ ደረጃ ላይ ሲገኝ ተጋጣሚው ኤሌክትሪክ የመጨረሻውን ደረጃ ይዟል። በነገው ዕለት ደግሞ አንድ ተስተካካይ ጨዋታ እየቀረው በስምንት ነጥብ ስድስተኛ ደረጃ ላይ የሚገኘው ፋሲል ከተማ በሜዳው ጅማ አባ ቡናን ያስተናግዳል። ወልዳያ ከሲዳማ ቡና ይገናኛሉ። በሊጉ ሶስተኛ ደረጃ ላይ የተቀመጠው አዳማ ከተማ ከሜዳው ውጭ ሀዋሳ ከተማ ጋር ይጫወታል። በአዲስ አበባ ስታዲየም አዲስ አበባ ከተማ የሊጉ ሁለተኛ ሆኖ ከሚከተለው ደደቢት ሲጫወ ወት ኢትዮጵያ ንግድ ባንክ ከአርባ ምንጭ ከተማ የሚጋጠሙ ይሆናል። በአበበ ቢቂላ ስታዲየም በ6 ነጥብ 13ኛ ደረጃ ላይ የሚገኙ ኢትዮጵያ ቡና ከድሬዳዋ ከተማ በ10 ሰዓት እንደሚጫወቱ የወጣው ፕሮግራም ያመለክታል። የኢትዮጵያ ወጣቶች ስፖርት አካዳሚ በኦዲት ግኝት አሰራር ላይ የሚታዩ ክፍተቶችን በመቅረፍ የመንግስትን ህግና አሰራርን ተከትሎ መስራት እንደሚኖርበት በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ቋሚ ጉዳዮች ኮሚቴ አሳስበም በስፖርት አካዳሚው የግዢ የጥገና መጠየቂያ ያልቀረበባቸው የዋጋ ማወዳደር ያልተሰበሰበባቸውእና ለተገዙ እቃዎች የንብረት ገቢ ደረሰኝ ያልተቆረጠላቸው የአሰራር ክፍተቶች መኖራቸው በኦዲት ግኝቶ ተመላክቷል። የሕዝብን ሀብት በአግባቡ ከመምራት አኳያ አካዳሚው በግዢ በውሎ አበልና በትርፍ ሰዓት ክፍያ የሚታዩ የአሰራር ክፍተቶችን በፍጥነት በማስተካከል ብቁና ተወዳዳሪ ወጣቶችን ማፍራት ይኖርበታል ሲሉ የቋሚ ኮሚቴው ሰብሳቢ አምባሳደር መስፍንቸርነት አሳስበዋል። አካዳሚው በኦዲት ግኝቶ የታዩትን ችግሮች ለመፍታት የሚያስችል የድርጊት መርሃ ግብር አዘጋጅቶ ወደ ስራ በመግባት በኩል ያደረገው ጥረት በጥንካሬ የታየ ሲሆን ለማበረታቻ ተብሎ የተያዘ በጀት ሳይኖርና የሚመለከተው አካል ሳይፈቅድ የተከፈለ ክፍያ ከህጋዊ አሰራር ውጭ ስለሆነ ገንዘቡ መመለስ እንደሚኖርበት የፌዴራል ዋና ኦዲት አቶ ገመቹ ዲቢሶ አስገንዝበዋል። ተቋሙ የቀረቡትን የኦዲት ግኝቶችን በቀጣይ ለማስተካከል በቅንጅት እንደሚሰራና ሀገራዊ ስሜት የተላበሱ ብቁና ተወዳዳሪ ወጣቶችን ማፍራት እንዲችል በትኩረት እንደሚሰራ የኢትዮጵያ ወጣቶች ስፖርት አካዳሚ ዋና ዳይሬክተር ዶክተር ሲራክ ሀብተ ማርያም ማለትም ገልጸዋል። መረጃውን ያደረሰን የህዝብ ተወካዮች ምክር ቤት የህዝብ ግንኙነት ዳይሬክቶሬት ነው። የኢሰማኮ ዓመታዊ የበጋ ስፖርት ውድድር በነገው ዕለት በአዲስ አበባ ስታዲየም ይጀመራል። በዘንድሮ ውድድር ከ44 የሰራተኛ ስፖርት ማህበራት የተውጣቱ ተወዳዳሪዎች ተሳታፊዎች ይሆናሉ። ሰለሞን ገብረ እግዚአብሔር የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አመታዊ ስፖርት ውድድር ጤና ማህበረተሰብ የመፍጠር ዓላማ ያለው ነው። ሰራተኛው በስፖርት ጤንነቱን ጠብቆ ምርታማ ዜጋ እንደሆነ የበኩሉን ድርሻ ይወጣል። ተወዳዳሪዎችን በማፍራት ረገድም የበኩላችን አስተዋጽኦ እያደረግን ያለንበትና ብቁ አምራች የሆነ ዜጋ በመፍጠር ረገድ የራሱ የሆነ አስተዋጽኦ እያደረገ ነው ብለን እናስባለን። በአምናው ውድድር አጠቃላይ አሸናፊ ሆኖ የአዲስ አበባ ዋና ፍሳሽ እንዲሁም ሁለተኛ ደረጃ ያገኘው የብርሃንና ሰላም ሰራተኛ ቡድኖች ዘንድሮም ውጤታማ ለመሆን እየተዘጋጁ መሆናቸውን ገልጠዋል። ከፍተኛ አመራሩ በልዩ ሁኔታ በጀት መድቦም በተለያየ ድጋፍም እያደረገለት ያለና ውጤት እያስመዘገበ ያለ ቡድን መሆኑ በመስሪያ ቤት ውስጥ በሌላውም ስራ ላይ ከፍተኛ ተነሳሽነት አምጥቷል ማለት ይቻላል። አስር አይነት የስፖርት አይነቶችን ለመወዳደር በዚህ ጊዜ በመክፈቻው ዕለትም የሴቶች የገመድ፣ የወንዶች ገመድ፣ በአትሌቲክስ እንድንሳተፍ አሁን በልምምድ ላይ እንገኛለን። የሰራተኛውን የስፖርት ተሳትፎ ለማጎልበት የሰማኮ የተለያዩ ጥረቶች እንደሚያደርግ ተገልጧል። የሴት ተሳትፎ እንዲኖር የሴት ስፖርተኞች ውድድር ቁጥርም ጨምረናል። ከእግሩ ኳስ ውጭ ከቮሊቮል ጀምሮ በሁሉም በዘጠኝ የስፖርት ውድድሮች የሴቶች ተሳትፎ የጨመረበት ሁኔታ ነው ያለው። በዘንድሮ ውድድር የባህል ስፖርትን ጨምሮ 1750 ተወዳዳሮች በአስር የስፖርት አይነቶች ሲፎካከሩ እንደሚቆዩ ታውቋል። በኢትዮጵያ ሴቶች ፕሪሚየር ሊግ እየተሳተፈ የሚገኘው የአዳማ ከተማ ሴቶች የእግር ኳስ ቡድን ዘንድሮ ለተሳትፎ ሳይሆን ለውጤት እንደሚጫወት ተገለጸ። እስከ ዋንጫ ድረስ መጓዝ እንደምንችል የእስካሁን ጉዟችን አመላካች ነው ሲሉ የቡድኑ አባላት ተናግረዋል። ግርማ በቀለ በርካታ የስፖርት አይነቶችን አቅፎ ለስፖርት እድገቱ የራሱን አስተዋጽኦ በማድረግ ለሌሎቹም ምሳሌ የሚሆኑ ስራዎችን እየሰራ የሚገኘው አዳማ ከተማ አስተዳደር በውጤት ረገድም ጠንካራ የሆኑ ቡድኖች ባለቤት ነው። በኢትዮጵያ ሴቶች ፕሪምየር ሊግ ላለፉት ሶስት አመታት በተሳትፎ ብቻ የሚታወቀው የሴቶች ቡድኑም ዘንድሮ በውጤት ረገድ ከሚጠቀሱ የከተማ ቡድኖች መካከል ወደ መሆን ተሸጋግረዋል ተብሏል። አጠቃላይ ሰምስቦ አሪፍ ነው። አዳዲስ ልጆች አብዛኛው ማለት ነው በሴቶች እስከ አምና ድረስ ትንሽ ደክ የሚል ነበረ። ዘንድሮ ካደረግ ናቸው ጨዋታዎች አንድ ጨዋታ ብቻ ነው የተሸነፍ ነው ና ሴቶች ላይም ጥሩ እንቅስቃሴ የጀመርንበት ሁኔታ እንዳለ ማየት ይቻላል። ቡድኑ የተዋቀረው በአብዛኛው ከመላ ኦሮሚያ ጨዋታዎች በተገኙ ተጫዋቾች መሆኑ ደግሞ ከፍተኛ ዝውውር ወጪን በማውጣት ውጤት ለሚፈልጉ ክለቦችም ሌላ አስተማሪ አቅጣጫ እንደሚሆን ይታመናል። በሁለት ምድብ ተከፍለው ሀያ ክለቦች በሚፎካከሩበት የዘንድሮ ኢትዮጵያ ሴቶች ፕሪምየር ሊግ አዳማ ከተማ በምድብ አንድ አምስት ጨዋታዎችን አድርጎ ከደደቢት ቀጥሎ ሁለተኛ ደረጃ ላይ ይገኛል። በጣም ኮርቻል ማለት ያሳዩት እንቅስቃሴ በተለይ ከደደቢት ጋር ከዚህም በመጀመሪያው ሳምንት ደግሞ ከጥረት ጋር ያደረግ ነው። በጣም ፈታኝ የሆነ ጨዋታ አድርገን አሸንፈን መጠን ደግሞ እንቅስቃሴ በጣም ስንገናኝም ያለው ስሙም ራሱ ደደቤት ትልቅ ቲም ነው። ግን ያለው ፉክክሩ እኛ የተሻለ ነበ። አሪፍ ነገር እንጠብቃለን። ያው እስከ ዋንጫ ድረስ እንሄዳለን በለን ያሰብ ነው። ተመልካቾች፣ የሰዓቱ የስፖርት ዘገባ ተጠናቋል። መልካም ቀን